ስሜ ሙሀመድ ይባላል። ሙሀመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ። መልካም ሙሀመድ ብለኸኛል፣ እንቀጥላለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም፣ እንዴት ናችሁ? ድና የተከባራችሁ የዛህራ ሙካሊድ ዩትብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸይና፣ ከኔ ጋ አልሐምዱሊላ ሁሉ መልካም ነው። እንግዲህ መግቢያው ላይ እንዳያችሁት ወንድማችን ጉድ አይዳ ወይም ሙሀመድ ከምንድና አለችው መሲ ባለሴ ገውፎ ይጥሯል ባለሴ ገውፎ ይጥሯል መሲ ማለት ነው። እና ባለሴ ገውፎን እንዳያችሁት ስሜን ማን ትለኝ ማን ትለዋለህ አለው። እና ሰሞኑን ቲክቶክ ላይ ሶሻል ሚዲያ በጣም በጣም እየተዘዋወረ ያለው ስሜን ማን ትለዋለህ ሙሀመድ ሙሀመድ ብለህ እየጠራ ማውራት ማናገር ትችላለህ አለው። ማለት ነው እና ያው ባለትገው ፎይ ሙሐመድን ሲሳደብ ረሱል ሰለላሁ ዐለይሂ ወሰለም ሲያንቋሽሽ ረሱል ሰለላሁ ዐለይሂ ወሰለም እንዳረጉ እንዳሉ እያለ ያልሆነ ያልሆነ ነገር ነብያችን ላይ ሲያፌዝና ሲያሾፍ ነበረ። ለዛም ወደ ህግ ቀርቦ ነበረ እና ባለፈው ደግሞ የነሱ የቄሶች መግለጫ የሚሰጡበትንም አምጥቻላችኋለሁኝ ያው ፌስቡክም ላይ ሁሉም ላይ እንዳያችሁት ባለስጋው እፎይ ውሸታም እንደሆነ ለሃይማኖት ሳይሆን ለፖለቲካዊ ነው። ፖለቲካ ነው እንጂ የሚሰራው ስለ ሃይማኖት የለበትን ብለው እነሱ ራሱ ፈርጀዋል ማለት ነው። ክስ አቅርቤ ነበር ምናምን ያለው ክስ ምናምን የለም አላቀረበም እሱ ምንም ነገር የለም እና እፎይ ክርስትናን እንደማይወክል ፖለቲካን እንጂ ሃይማኖትን እንደማይወክል ተናግረዋል ማለት ነው። እና አሁን ደግሞ ወንድማችን ሙሀመድ እሱ እንዳልኳቸው እንደዛ ሲያጠረሽ ምናምን ሙስሊሞች እንዲህ ናቸው ሙስሊሞች እንዲህ ናቸው ሁልጊዜ ክርክሩ ተቃ ሚስር ነው። እና እሱ ሙሀመድ የሚባለውን ስም በጣም የሚያሳፍር ነው የምናረገው ብሎ በሙስሊሞች ላይ አጀንዳ ከፍቶ ነበረ። ሙስሊሞቹም በጣም በጣም ትልቅ ተቃውሞ አድርሰው ነበር ማለት ነው። በዚህ ነገር በጣም በቃ ሁሉም ሙስሊም ሆኖ ነቢዩ ሳላ ስለም ሲነካበት ምንም ደካማ ቢሆን ኢማኑ ላይ ዱኑ ላይ በጣም ደካማ ቢሆን ራሱ በርስ በርሶ ሰላም ሲሰደቡ ረሱል ስ ሰላም ላይ የሆነ ያልሆነ ነገር ሲጫንባቸው የሚወድ ሙስሊም የለም። እና ባለቴ ገውፎይ ደግሞ እንደዛ ሲሰደብ ነበረ። አሁን ከሱ ከራሱ ከኦርቶዶክስ ማለት ነው ከኦርቶዶክስ እምነት ተከታይ ሙስሊምን ሙስሊም ጋራ ሲከራከር የነበረን ማለት ንጽጽር ሲሰራ የነበረው እንደ የሁሉ መታችሁታል። ሙስሊሙም ክርስቲያኑም ጉዳይዳ ወደ እስላም መጥቷል ማለት ነው፣ ወደ ሙስሊምነት መጥቷል፣ ሰልሟል። አልሐምዱሊላህ። እና የገረመኝ ነገር ሁሉንም፣ አሁን ያስደመመው ነገር ምንድን ነው? እፎይ እፎይ ጋር ሄዶ እሱ በቃ ያንን ታፍሩበታላችሁ ያለውን ሙሀመድ የሚል ስም ይዞ ሙሀመድ ብለህ ጥራኝ፣ ማናልኩ ስሜን እያለ ማናልኩ ስሜን ሙሀመድ፣ በቃ አላሁ አክበር የብር በቃ እኔ ኮስ እኳ አለ። አሁን በዚህ በሁለት ቀን በሶስት ቀን ያየሁት የሙስሊሞች ለሙሐመድ ሰ ሰለም ያላቸው ፍቅር ለነቢያቸው ያላቸው ፍቅር በቃ እንዴት እንደሚለያል እንዴት እንደሚለይ ምክንያቱም አሁን ሁለት ቀን ቲክቶክ ላይ ሲዘዋወር የነበረው የወንድማችን ጉዳይዳ ወይም ሙሐመድ ሪካርድ የሱ ነው ማለት ነው። ምስ ምንድን ነው? ማን ብለህ ነው መጠራኝ? ሙሐመድ እያለ ያለው ማለት ነው እና አልহামዱሊላህ አልহামዱሊላህ ለኒማት አልኢስላም ሁሉም በሃይማኖቱ እንግዲህ ያው ደሞ እንተ እንደአትሉ ለኔ ሃይማኖት ዝጥር ብላ ምን ምላ ምን የለውበትም ደሞ እንደአትሉ እንጂ ወንድማችን መሀመድ አላህ የጠብቀው ጎበዝ ጎበነ በፊት እንግዲህ አከታተሉ አላቀው ነበር ያው ሰለመ ሲባል ከዛው እንደገና ያለፈ ታሪኩን ምናምን እሱም ሲናገር ኤምራን ራሱ ወንድማችን ኤምራን ሲያዩ እሱም እሱ ጋር ኢምራን ጋር ራሱ ብዙ ጊዜ ንጽጽር አድርገዋል። ኡስታዝ ዘሂድ ጋር ሁሉ ንጽጽር አድርገዋል እና እሱ ክርስቲያን ኦርቶዶክስን ወክሎ ሲከራከር ነበረ። ከዛን አሁን እስልምና ወደ ሶስት ዓመት ምናምን እንደዛ ሰርቷል ማለት ኦርቶዶክስን ወክሎ እስልም ጋር ንጽጽር ንጽጽር ይሰራል። ንጽጽር የሚሰሩት እኔ በበኩሌ ደግፋቸዋለሁ። ክርስቲያኑም ሆነው በእውቀት ላይ ተሞርኩዘው ስድብ የሌለበት ተባን እንደ ኡስታዞ ሂድ ማለት ነው። ኡስታዞ ሂድ ጋር ሲወያዩ የሆነ አንዳንዶች የሌላ እምነት ተከታዮች በጣም በተረጋጋ ሁኔታ በቃ የግድ እኮ ማመን አለማመን ሌላ ታሪክ ነው። ግን በቃ በተረጋጋ መንፈስ መማር መማማሩን ምን ያልጠለው ላይ ክርስቲያን እንደዚህ እንደዚህ እንደዚህ እንደዚህ ነው፣ እስልምና እንደዚህ እንደዚህ እንደዚህ ነው። በቃ ትክክለኛውን የሚያተዋወቁ ያለ ስድብ ያለ በሸሸቅ ያልገባውን ነገር አልገባኝም፣ የሚያስረዳው አካል ያስረዳል። አስረድቶ ተገባው አህለነሳ አህለን ታልገባው ጦሱ ጦስህን ይለዋል። ልክ ኡስታዙ ሄደዋት ታልገባችሁ ጦሳችሁ በቃ በላስ ለህሊናችሁ ትተነዋል ነው የሚለው እና በዛ መልኩ ንጽጽሩ ቢቀጥል በጣም አሪፍ ነው ወላሂ። ምክንያቱም ብዙም ማናቀውን ነገር አሁን በዚህ በንጽጽር ጉዳይ ገብተው ክርስቲያኖችም ሙስሊሞችም ሲጠይቁ ስለ ሁለቱም እምነት ብዙ እያወቅን ነው፣ እኛም በመስማት ማለት ነው። እንኳን መጽሐፍ ገልጽ እየገለጹ የሚያነቡት መሻላ፣ በጣም ፋስት ፋስት የሆኑ የክርስቲያንም የሙስሊምም እምነት ተከታዮች አሉና በጣም ጉብዞች ናቸው። እኛም ደግሞ ስናዳምጥ ምን ይላል ጥያቄ መስለን ተክርስቲያኖች ወደ ሙስሊሞች ይመጣል። በቁርአን እኮ እንደዚህ እንደዚህ ይላል እና ምን ለማለት ፈልጎ ነው ይላሉ። ያንን ደግሞ ውስታዞች ይሄ እኮ ጥያቄ የሆነባቸውን አምተው ሲናገሩ ከዚያ ግልጽ ያደረጉታል ማለት ነው። ግልጽ ሲያደረጉልን ለማን ነው የሚጠቅመው? ለኛ ነው እና እኔ ይህን ንጽጽሩን አንዳንድ ጊዜ አሁን ንጽጽር ለብሽሽቅ ብቻ ይመስላል ለብሽሽቃ አየለም። ምክንያቱም አንድ ሙስልም ኦርቶዶክስ ዘንድ ሄዶ መጽሐፍ ቅዱስ ላይ ዚህ ፓርት ዚህ ቁጥር ላይ እንደዚህ እንደዚህ ሚል አለ እና ምን ለማለት ተፈልጎ ነው ብሎ ቢጠይቅ ያ ደግሞ የክርስትና እምነት ተከታዩ ያንን ነገር ቢያብራራው መማማር ማለት እንደዛ ነው እንጂ የግድ ታምሮ ማመን ማመን አይጠበቅበትም። ማለት አሁን ለምሳሌ እኔ ጠይቅ ክርስትና ላይ ሄጄ ብጠይቅ ቢያት ያስረዳይ ሰውዬ ሀላስ ኦኬ ብዬ መውጣት ትችላለሁ፣ እንጂ አሁን አብዛኛው ምንድን ነው የሚደረገው? መበሻሸቅ፣ መሰዳደብ፣ አንተ እንደዝህና አንተ አንተ ቢቀር እና በቃ በትክክለኛ መማማር ከተመለሰለት ኦኬ፣ ካልተመለሰለት እሺ በቃ እንደዚ መስሉ ላይ ነበረ ምናምን ብሎ በሰላም በፒስ ቢሆን አሪፍ ነው። ላለሁኝ በጣም ጎብዞች ደግሞ አሉ እንዳልኳችሁ፣ በሰላም በፍቅር ተወያይተው የሚለያዩ አንዳንዶችም ደግሞ አሉ በስዴ በእኛምን እንዴት ነው እናንተ እንደዚ እናንተ እናንተ እናንተ እና ሁሉም መቼም እምነቱ ትክክለኛ ነው ብሎ ነው የሚያምነው እና የንጽጽር ሀይማኖት የንጽጽር ሃይማኖት ነው የሃይማኖታዊ ንጽጽር ጉዳይ ይሄን ይመስላል። እንግዲህ ወንድማችን ጉዳይ ዳ ስለ ቁርአንም የሰጠው አስተያየት አለ። ቁርአን በወርቅ ሚጻፍ ብዬ የተመኘሁኝ ቁርአን ላይ ያሉ ነገሮች ምናምን አለ ኡስታዝ ወሂድም እንደዚህ ኡስታዙ ይሄድን ምን እንዳሉ ታውቃላችሁ? ክርስቲያኖች ማለት ነው ጳውሎስ ራሱ ጳውሎስ ራሱ መጽሐፍ ቅዱስን ኡስታዙ ይሄድ እንዴት ተረዳው አልተረዳውም ብለው መሰከሩለት ማለት ነው። እና ኡስታዙ ይሄድ ቢስሚላህ ማሻአላህ አላህ ይጠውል ኦምሩ ሁላችሁም ዱአ አርጉለት ማለት ነው። ጉዳይ ዳ እንዱ አርግልኝ ምናምን ሲል ሰምቼ አሳዝኖኛል። አላህ ጤናውን አላህ ይስጠው። ልጆቹን አላህ ያሳድግለት። በጣም አላህ ሀያቱን ያስረዝመውና በጣም በጣም ተሱ ብዙ ትምህርት ህዝቡ እንዲማር ሀያቱን ያስረዝመው፣ ላይ ያቆየው፣ አፍ ያሁን ይስጣው። ላችኋለሁ፣ ውዶች ይሄ ላይክ ሼር ሰብስክራይብ አድርጉ። የዛሬው ቪዲዮ ይህን ይመስላል። ባይ ባይ